እኔ ሳይሆን እሱ ተንጠራርቶ ነበር ረሳሽ። እሱ ተንጠራ ቢንጠራራም አሜሪካን ነው ብሎ ነው። ግን አይንጠራ አይንጠራ አይደለም፣ ፋሲካ አትሰራችም አሜሪካን ምናምን በሚለው አይደለም። አሜሪካማ መድሀኒት ነው ነገር። ሀቢብ፣ አሁን አዳምጠኝ ሀቢብ፣ አዳምጠኝ አሁን። እንቅልፍ ልትተኛ ነው የሚያዝ፣ አልፈልግም አንተን ማጨናነቅ። ሰማኝ ሀቢብዬ፣ ሁለተኛ ሁለተኛ የቀርታ አርግልኝ። ሁለት ስክ ቁጥሩን ሰጠኛ ልኩትኝ ፋሲጋጋ ጋር እንትን እያለብሽ ነው ሲል ተናድጄ ልናገር። የሚቀስ አድርግልኝ ሀቢብ መሲ፣ ስናወራ ነበረ ዶክተር ሀቢብ፣ ጥላቻ የሴጣን ነው። ሰው ተገጠሽብኝ ፍቅር በአቋም እሱ እኮ በአቋሚ ጽና ችግር የለውም። እኔ ቅርታ ብቻ እንዲያደረግልኝ ነው የምፈልገው። ማውጣታ እንደዛ ተብሎ አይነየኔና ያንቺን ጉዳይ የሚወስኑት መንትኖች ናቸው፣ የሃይማኖት አባቶች ናቸው። የተደረገብኝ ነገር መጀመሪያ ይፈታ። እሺ መሲ አለች፣ መሲ አለች፣ ሰላም አውርዱ። እኔ ኃላፊነቱን ወስዳለሁ፣ ከዚህ በኋላ ለሚመጣው ነገር። ፋሲካዬ ሰላም ይውረድ እና ከዚህ በኋላ አመንኩሽ። አንቺን እራሱ አላምንሽም ማሬ። ሶሪ፣ እኔ ማንንም አላምንም። ስለ ሀቢብ እኮ ነው መስዬ። ምን አገባኝ ስለ እሷ ስለ ሀቢብ? እሺ፣ እኔ አንድ ነገር ብቻ ነው ማወቅ የምፈልገው። አንቺ ቤታ ሰዓት እስኪብርቶ የሆነ የጆሮ ጌጥ የሚመሳስሉ ነገር ስጦታ ልከሽልኛ፣ ላላክሽልኝ፣ ይህ የአንቺ መሆኑ ነው የምፈልገው። ልከሽልኛ፣ ላላክሽልኝ። ልቤ ልልክ ነበረ ልብሽ በጣም ትልቅ ነው፣ ቦታ ይይዛል። ይሄው ፋሲካ፣ ይሄው እኔ ስቀልድ መሰለሽ አይደል? ይሄ ይሄ ቅሌት፣ አባቴ ሙት፣ ቤታ ላክሽለት? የእውነት አንቺ ነሽ፣ ሰዓቴ ላክሽለት። እንደ ሀሳብ አክስቱ አክስቱ ፋሲካ ብትተኛ አክስትሽ ጉርጓርት ግባሪያት እጂን አክስቱ አክስቱ ማን አክስቱ ያረጋማሬ አንደኝ

አረ፣ ተይኝ አንቺ ልጅ ታይኝ። እሺ ምንም ይሁን፣ እኔ ምን ጆሮ ጌጥ ምትልኪልኝ? ምን ላረገው ነው? መልሰው፣ እኔ የምትፈልገውን ነገር እዛው በጸበልሽ ጌታ። አሜሪካ ማለት ከዱባይ የዘጠኝ ሰዓት መንገድ እኮ ነው። ምን አስጠላኝ? አዳምጠኝ፣ ቴክኖሎጂ አለ፣ ቴሌግራም ላላየሃቸውም በስልክ እናወራለን፣ አታስብ። ስንቴ ነው በበርበሬ አጠነች። ካለፉበት ነገር ደግሞ የምን የጆሮ ነው? የጆሮ ኳር። እኔ የሸሚዝ ነው፣ የሸሚዝ መቆለፊያ ያንተ ነው። የጆሮ ያኔ ከዛች ከእንትና ጋር ከሮሚ ጋር ሸሚዝ አድርጌ የነበረ ። ብቻ አሪፍ ነው፣ አመሰግናለሁ። ጊፍት በዛ ላይ እኔም ተቀብያለሁ። ሁለተኛ ላበሳጭም ሁለተኛ ማሆን ነገር ላይ ብለው ወጥቻ አልናገርም ምንም ነገር ከአንደበት ያውጣም። ከዚህ በኋላ ግን የሆነ ነገር ካወራውኝ በቃ ሁለተኛ አይኔን እንዳታየው እሺ። አሉ ቃል ለምን ለሰማይ መስፊት ነው የሚመስል ይቅርታ። ረክላት እንደ ምንድን ነው እንደ ፍቅረኛ ማማዎቾች ነው እንደ እህት ንገራት። አታወቅምንትቅርኛወይ ተረጋ ሀቢብ። በቃ ብያለሁ። ሌላ ነገር ከልሰ ጨምረህ የሚደብረኝን ነገር እንዳል በል። ማሬ ቅድም ያልከውን በል ይቅርታ፣ ሀቢብ ይቅርታ ብቻ እንድታደረግልን የጠየቁ ሌላ አልፈልግም ሀቢብ በእናትህ እሺ እኔ ጌታ እሺ ማሮጭ እሺ እንደዛ ነው ሀቢብ ይመቻችሁ አብራችሁ አውሩ እኔ ልውጣላችሁ እሺ ስለረበሽኳችሁ ሶ ሶሪ ይኸው ምን ሆንሽሽ ደግሞ እንዲህ ሀቢብ እኔ ሀቢብ ልንገርህ ይቺ ትቅርብብ ምን ዋን አይተ ነው ትቅርብብ ልይሽ ሌላ ክፉ አላራውም ቁጭ በል ቆይ እዚ ምን አደረግ ይቅርታ እንደ እህት ነው ያልከው ምን አደረግ ምን ክፉ ተናገርክ ምን አለን አለ ወድሻለሁ አልተባባልንም ርቧት ነው አቢ ርቧት ነው የሚከፋት ቶሎ ቶሎ ቆይ ቻው በለን እናውጣ መሲንም እኔን ምንድን ነው። አረኒን ውጭላቸው እያሉ ነው ውጪ ውጪ ውጪ ውጪ እነሱ ያውሁ ያሉ ነው። አይ ነው አምጫት ፋዚጋነ ምን ሆና ነው የወጣቸው? ምልቁብኝ ምን ሆንሽ ውዴ? እኔ ምንም። ለምን ሙዳችሁላ ቆርፍድ እናንተ ተጫወቱ ተጀናጀኑ? እንዴ ለምን ትወጫለሽ? አረ ለምን ሙዳችሁላ ቆርፍድ ችግር ማንና ማን የሚገናኘ ግንባሬ ላይ አልበቀለም። እሺ ሰላሳ ወንዶች ማሰለፍ የምችል ቤቢ ገርል ነኝ። ገና ሃያ አንድ ዓመት የሽምቅጥቅጥ ያልኩኝ አሁን ገዝቱ ቦታውን አገኘ ፋሲካዬ መታ ስክክ አለች።

ቤታ ምንም ስም ያጠራ! ውጣ! ሀቢብ ውጣ! ሁለተኛ አይነን አላየሁም። ከዚቹ ነው የምቦልክ። እኮ ችግር የለው። ምን አጠፋሁ? ቆራጥነቴን ደግሞ አሳይሃለሁ። ምን አጠፋሁ? እናንተ ግን ጨዋታ ታቆሙ። አታሽቃብጥ! ምን እሷም በስልክ ማለት ትችላለህ፣ ቤት ውስጥ ማለት ትችላለህ። ምን እዚያ ምን ያስብልሃል? ይሄ ሰርኩት እኮ ነው። አይን ሳውሪ ብዙ ከኔ ውጪ ሌላ ሰው እንዲያው አልፈልግም። በተዘዋዋሪ እኮ መሲ ለእኔ ነው የሚነግረኝ። አሁን ፋሲካዬ ነው ያለው ለእኔ ከንፈርን ያለው የተለያዩ እባክሽ ሁሉም የሚያውቀው ነገር ነው። እዚህ ቲክቶክ ላይ ለእኔ እያለ እንደሆነ ምንም እንኳን መሲን ታቃሌ ልቦ ቃልስ ይዛው ነው እ ሁሉም ሁላችን ድጋሚ ለመጣላት ነው እንዴ? አንተ ሰውዬ በሉ ሰላም አሌኩም ደህና ደሩ ተጨንቋል እኮ እግዚአብሔር በጣም ተጨንቋል። እሱ ከሌለና አንቺ ፊት ማየትም አልፈልግም። አንቺን ብዬ የመጣው መሰራት እ እሷን ብዬ የመጣው መሰራት ስክክ ብላ ቁጭ ብላ ልታወራኝ ሀቢብን ብዬ ነው።